በስምአ ወልዶ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ ሰኒ 17 ቀን ተአምረኛው ጻድቅ አቡነ ገሪማ እንደ ሄኖክና እንደ ኤልያስ የተሰወሩበት ዕለት ነው። ዳግመኛም በዚች ዕለት አባታችን ለትጹን የረፍቱ መታሰቢያ ነው። ከሰው ጋር መነጋገርን ለብዙ ዘመን የተወጠላሞንም የረፍቱ መታሰቢያ ነው። አቡነ ገሪማ አባቱ የሮም ንጉስ መስፍንያኖ ሲሆን እናቱ ንግስ ሶፍነ ሰፍነጊያ ትባላለች። እርስዋን በመጀመሪያ መካ መካን ሁና ሳለ እግዚአብሔርን በመማፀን ከብዙ ጊዜ በኋላ ስትወልድ የልጇን ስም ይሳቅ አለችው። እናትና አባቱም የቤተ ክርስቲያንን ትምህርት አሰምረው ካሳደጉት በኋላ ዲቁና እንዲሸሙት አደረጉት። ድቁና እንዲሾም አደረጉት። የሮም ንጉስ የሆነው አባቱ በሞተ ጊዜ የሮም ሰዎች ተሰብስበው በአባቱ ዙፋን ላይ ያነገሱት። እርሱም በመልካም ሁኔታ በቅን አገዛዝ ሰባት ዓመት አስተዳደራቸው። አቡነ ገሪማ ከተሳቱ ቅዱሳን ውስጥ አንዱ ሲሆኑ ወደ ሀገራችን ቅድስት ኢትዮጵያ የመጡ ከሌሎች ከስምንቱ ቅዱሳን ዘግየት ብለው ነው። ጥንተ ነገሩ እንደምን ነው ቢሉ የሮም ንጉስት የሮም ነገስታት ከሆነው ሆነው የሮም ነገስታት ወገን ሆነው አቡነ አረጋዊ ዘሚካኤል ከነገስታት ወገን የምትሆን ሚስት አጋብተው ሊያነግሱት ሲያስቡ እርሱ ግን ዓለምን በፍጹም በመናቅ ወደ ታላቁ አባ ጳቁሚስ ገዳም ገብቶ መነኮሰ። የንጉሱን ልጅ አቡነ አረገን በህፃነቱ መንኩስና መቀበሉን የሰሙ ስምንት ደጋግ ሌሎች የነገስታት ልጆችም ከያሉበት ተሰባሰቡ አባ ጳቁሚስ ገዳም ገብተው ከአባ ዘሚካኤል ጋር ተገናኙ። አባ ጳቁ ሚስን እኛንም እንደዚህ ህፃን አመንኩሰን አሉትና አመንኩሶ ባረካቸው። የሃይማኖት ምጽር ሁሉ ከአባ ጳቁሚስ ጠንቅቀው እየተማሩ ለብዙ ዓመታት ከእርሱ ጋር ተቀመጡ። እነዚህም ቅዱሳን የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁሰያ ወይም የኢጣሊያ አባይ ማዕታ፣ የአንጾኪያ ወይም የሶሪያው አባ ጽሕማ፣ የኪልቄያ ወይም የግሪኩ አባ ጉባ፣ የእስያው አባ አፍጼ፣ የሮሜያው አባ ጰንጠሊዮንና የቂሳሬው አባ አሌፍ ሲሆኑ ሁሉም የነገሥታት ልጆች ናቸው። ከዚህ በኋላ እነዚህ ቅዱሳን ወደ ትውልድ ሀገራቸው ሮም ተመልሰው ሮምን ወደ ቀናች ሃይማኖት መለሷት። በዚያም ሳሉ በምድር አዜ ምድረ ኢትዮጵያ ስለሚኖሩ ሰዎች ስምና ስለ ነገስታቶቻቸውም ቅድስናና ሀገሪቱም የመቤታችን አስራት መሆኗን ከመጽሐፍ ተረዱ። አባ ዘ ሚካኤልም ከሁለቱ ደቀ መዛሙርቱ ጋር በሌሊት ወጥቶ ወደ ኢትዮጵያ መልአኩ ቅዱስ ሚካኤል እየመራው መጥቶ አክሱም ደረሰ። በዚያም ጥቂት ጊዜ በመቀመጥ ተመልሶ ወደ ሮሚያ ሂዶ ስለ ኢትዮጵያ ያየውንና የሰማውን በሙሉ ሁሉ ለሌሎች ቅዱሳን ሲነግራቸው እነርሱም ይህችን የተቀደሰች ምድር ማይሄደ ማየት አለብን አሉ። ኢትዮጵያን ሁሉን ይዘው ታቦቶቻቸውን፣ ካህናቶቻቸውን፣ ነዋይ ቅዱሳቶቻቸውን፣ መጻፍቶቻቸውን ሁሉ ይዘው በዘ ሚካኤል መሪነት በመምጣት በ አራት መቶ ስልሳ ዓመተ ምህረት ጳጳሱና ንጉሱ ካሉበት አክሱም ከተማ ገቡ። እነዚህ ቅዱሳን የነገሥታት ወገን ስለሆኑ በሮም ነግሶ የሚገኘው ወንድማቸውን ይስሐቅ ላኩበት። አቡነ ገሪማን ማለት ነው። ንጉሱም ይስሐቅ ለአባዘ ሚካኤል እህት ልጅ ነው። እርሱም መልእክቱን እንደደረሰው ሰባት ዓመት በሮም ከነገሰ በኋላ መንግስትን ትቶ በሌሊት ተነስቶ በመውጣት ወደ ሀገራችን በመላኩ በቅዱስ ገብርኤል መሪነት መጣና ከወንድሞቹ ጋር ተቀላቀለ። እነርሱም አመነኮሱትና ስሙንም ገሪማ አሉት። ከእነርሱም ውስጥ በመጀመሪያ መልእክት የላከለት በሀገራችን አክሱም አካባቢ በዋሻ ይኖር የነበረ አባ ጰንጠሌዎን ነው። እንዲህ ይል ነበር መልእክቱም፣ ልጄ ይስሐቅ ሙታኖች ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን የክብር ክብር ይግበውና የክርስቶስን የማያልፍ መንግስት ሻ ዘንድ ወደ እኔና አለው። አቡነ ገሪማ ይህን እንዳነበበ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታችን ቅዱስ ገብርኤል ላከለትና ብርሃናዊ በሆኑ ክርፎቹ ተሸክሞ የአስር ወር የሚሆን መንገድ በሶስት ሰዓት አደረሰው። አክሱም አባ ጰንጠሊዮን ደጅ አቆመው። አባ ጰንጠሊዮንም በፍቅር ተቀብሎ አስገባውና የምንኩስና ልብስ አለበሰው። አቡነ ገሪማም በጾም በጸሎትና በስግደት ተጠምዶ ከቆዳው እስኪጣበቅ ድረስ ድረስ በጽኑ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄዶ በአቶም በማጽናት ተጋድሎን በይበልጥ ቀጠለ። እጅግ አስደናቂ የሆኑ ብዙ ተአምራትን በማድረግ ህሙማንም ሁሉ የሚፈውስ አጋንንትን ግን የሚያሳድ አጋንንትንም የሚያሳድድ ሆነ። ከእጆቹ አስገራሚ ተአምራት ተገለጡ። ከብዙ ተአምራቶች አንዱ በዕለተ ሰንበት በጠዋት ስንዴ ዘራ። በሰርክም ወይም ሸትም አዝመራውን ሰብስቦ አስገብቶ ከእርሱ መስዋዕት አሳረገ። በማግስቱም በግራር ዛፍ ላይ በሬዎችን አውጥቶ የስንዴውን ነዶ አበራየው ወይም አሃደው ወቀው ሰባ ሰባት የእንቅብ መስፈርት ስንዴም ሆነ። ሁለተኛም የወይን ሐረግ በደረቅ ጭንጫ ላይ ተከለ። ወዲያውም በቀለችና በበጭ ፍሬማ አፈራችና በእርሷ መስዋዕትን አሳረገ። አባታችን አራቱን ወንጌላት በአንድ ቀን ጽፈው ጨርሰውታል። ሲጽፉን መሽቶባቸው ፀሐይ ልትጠልቅ ስትል ገዝተው አቁመዋታል። ጽፈታቸውን ሲጨርሱ ከእንግዲህ ግብርሽን ፈጽሜ በማለታቸው ግዛታቸውን አንስተው ግዝታቸውን አንስተው ፀሐይን እንድትጠልቅ አድርገወታል። ይጽፉበት የነበረው ብዕራቸውን ከመሬት ቢወድቅን ቢወረውሩት ጸድቆ በቅሎ ለምልሞት ትልቅ ዛፍ ሁኗል። አባታችን የከበረ ምርቃታቸው ከትልቅ ጠ አባታችን የከበረ ምራቃቸውን ከትልቅ ዛፍ ላይ አባታችን የከበረ ምራቃቸውን ከትልቅ ጠፍጣፋ ድንጋይ ላይ ትፍ ቢሉበት ከድንጋይ ላይ ጸበል ሆኖ ፈልቋል። ጸበሉ ሆኖም ድረስ እውራንን እያበራ ብዙ አስገራሚ ፈሶችን እየሰጠ ይገኛል። ትግራይ ውስጥ አድዋ ባለው በገዳማቸው ውስጥ የሚገኘው አስደናቂ የአቡነ ይስሐቅ ጸበል የሚፈልቀው ከጠፍጣፋ ድንጋይ ላይ ነው። የበለጠ የሚያስገርመው ደግሞ ጸበሉ ከድንጋዩ ላይ በግልጽ እየታየ የሚፈልቀው በጠራራ ፀሐይ ብቻ መሆኑ ነው። ጸበሉ ከቀኑ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ባለው ጊዜ ብቻ ነው የሚፈልቀው። በቦታ ላይ የሚገኙ አባቶች እንደሚናገሩት ቀትር በጠራራ ፀሐይ ካልሆነ በቀር ጸበሉ በቀዝቃዛ ሰዓት ጠዋት ላይ ወይም ደመና በሆነ ጊዜ አሊያም በክረምት አይፈልቅም። አባ ይስቅና ጓደኞቻቸው የሚገቡበት በማህበር ስለነበር የሚመገቡት በማህበር ስለነበር አባ ይስቅ ግን አፋቸውን ሸፍነው የሚበሉ የመሰሉ በጨርቅ ሸፍነውና ደብቀው ለነዳያን ይመጸውቱ ነበር። አድዋ አካባቢ የሚገኘው ሰው ወዳ ቅዱስ ሚካኤል የሚኖሩ ካህናት ቅዳሴ እንዳይታጎልባቸው እንዲያሟሉላቸው አባ ይስሐቅን ሄደው ጠየቋቸው። አባ ይስሐቅም ገብተው ቀደሱ። ነገር ግን ሰዎች ወደ አባ ጰንጠሌዎን ዘንድ መጥተው አባ ይስሐቅ ከበላ በኋላ ይቀድሳል ብለው አሟቸው። ምክንያቱም በማኅበር ሲመገቡ አብሮ የበላ መስሏቸው ነበርና፣ እሱ ግን ተሸፋፍኖ አልበላም ነበር። አባ ጰንጠሌዎንም ሂደው ስለ ሁኔታው ጠየቋቸው። አባ ይስሐቅም ዝም በማለት ምንም አልመለሱም። ቅዱሳንም ሁሉ ተሰብስቦ ሕጋችንን አፍርሷል በልቶ ቀድሷል እናውግዘው ብለው ተከራ ለአባታችን ነገሯቸው። እንዲህም ብለው ለአባ ጰንጠሌዎን ነገሯቸው፣ እናውገዛቸው አሏቸው። ከመካከላቸውም እንዲነሱ ጠየቋቸው። አባ ይስሐቅም እኔን ከዚህ አስነስታችሁ ልታወግዙኝ ከፈለጋችሁ መነሳት ያለብኝ እኔ ብቻ ሳልሆን እነዚህም ዛፎችም ድንጋዮችም ሁሉ ይነሱ እንጂ ብለው ተነስተው ሲሄዱ በአካባቢ ያሉ ዛፎች፣ ድንጋዮች ሁሉ ተነስተው አባይ ሳቅን ተከተሏቸው። ዛፎችና ድንጋዮችም ገሪማ አገረምከን እያሉ አፍ አውጥተው በማመስገን በሚያሟቸው ሰዎች ፊት ቅድሳቻቸውን መሰከሩላቸው። በዚያም የነበሩ ሁሉ ሰዎች ጓደኞቻቸውን ጭምር ዛፎችና ድንጋዮች የሰጡትን ምስክርነት በመድገም ገሪማ ገረም ከኔ በማለት ቅር ይቅር እንዲሏቸው ለመኗቸው። አባ ይስሐቅም ከዚህ በኋላ ስማቸው ተለውጦ አባ ገሪማ ተብለው ተጠሩ። አቡነ ገሪማ በገዳማቸው እጅግ አስገራሚ ተአምራት እያደረጉ በጽኑ ተጋድሎ ብዙ ጊዜ ኖሩ። ጌታችንም ተገልጦላቸው ትልቅ ቃል ኪዳን ከሰጣቸው በኋላ በተወለዱ በተወለዱበት ቀን ሰኔ 17 ቀን ተሰውረዋል። ከተሳቱ ከተሳቱ ወይም ዘጠኝ ቅዱሳን ውስጥ አራቱ በምድር ላይ ሞትን ሳይው የተሰወሩ ናቸው። እነዚህም አቡነ አረጋዊ፣ አቡነ ገሪማ፣ አቡነ ሊቃኖስ እና አቡነ አፍፄ ሲሆኑ ሁሉም ስውራን ወደፊት በሐሳዊ መሲ ዘመን መጥተው ምድር ላይ ወርደው ከነሄኖ ከነኤልያስ ጋር መጥተው ሰማይት የሚሆኑ ናቸው። ተሳቱ ቅዱሳን ከአብረሃ አጽፋ ስድስተኛ ንጉስ በሚሆን በዓላ ሜዳ ዘመነ መንግስት ከአውሮፓና ከእስያ ወደ ኢትዮጵያ መጥተው አክሱም ከተማ ካረፉ በኋላ ሀገረ ስብከታቸው ተከፋፍለው ገዳም እየገቡ በአትያ ከሳት እያበጁ ከሳቴ ብርሃን አባ ሰላማ የመሰረተውን የክርስትና ሃይማኖት በከፍተኛ ሁኔታ አስፋፍተዋል። ገዳማትን በከፍተኛ ሁኔታ አስፋፍተዋል። የምንኩስና ህይወትን በሀገራችን በማስፋፋት ህይወት ዘርተውበታል። መጽሐፍን ወደ ግዕዝ ቋንቋ ተርግመዋል። የወንጌልን ብርሃን በሀገራችን ላይ አብርተዋል። ድውያንን እየፈወሱ ሙታንን እያስነሱ በታምራቸው ቁስለ ሥጋን በትምህርታቸው ቁስለ ነፍስንም ፈውሰዋል። ሁሉም እነዚህ ቅዱሳን በአንዲት የጸሎት ቤት በምንም ሳይለያዩ በአንድ በአንድነት እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ለጸሎት ቆመው ሁለው ያድሩ ነበር። የአባዘ ሚካኤልም እናት ወደ ሀገራችን የኢትዮጵያ መጥታ ከሴት መነኮሳት ጋር እነርሱ ባሉበት አካባቢ ትኖር ነበር። አባዘ ሚካኤልን የበላይ አድርገው ሾሙትና ስሙንም ማረገው ያሉት እነዚህ ቅዱሳን ድውያን እየፈወሱ ሙታን እያስነቱ እጅግ ብዙ አስገራሚ የሆኑ ድንቅ ድንቅ ታምራትንም ያደርጉ ነበር ከሰንበት በቀር እህል የሚባል ነገር የማይቀምዙት እነዚህ ቅዱሳን ኢትዮጵያን በኪደተ እግራቸው ባርከዋታል። ጌጦቿ ሆነውላታል። በትምህርታቸው የእምነቷ መሰረት አጽንተዋላታል። የልዕልናዋ ታሪክ ለዓለም መስክረውላታል። ቅዱሳኑ ለአስራ ሁለት ዓመታት በፍጹም አንድነት አብረው ከተቀመጡ በኋላ እርስ በርሳቸው እየተተያየን ብንኖር ተድላ ደስታ ይሆንብናል፣ ተለያይተን እንቀመጥ ብለው ተማክረው በተለያዩ በዓት በተጋድሎ መኖር ጀመሩ። አባ ሊቃኖስ በደብረ ቁናጽል፣ አባ ጰንጠሌዎን በእርሱ ትይዩ በሆነ ቦታ፣ አባ ገሪማ በደብረ መደራ፣ አባ ጽህማ በደብረ ጸድያ፣ አባ ይማዓታ በደብረ ገረአልታ አልታ፣ አባ አፍጼ በደብረ ያሃ፣ አባ አሌፍ በደብረ አህድአ መኖር ጀመሩ። አባ ረገዌ ደግሞ በጣም ርቀው በመሄድ በደብረ ዳሞ በዋሻና በፍርኩታ ውስጥ በተራራ ላይ መኖር ጀመሩ። ተሳቱ ቅዱሳን ብዙ ድንቅ ድንቅ ተአምራትን እያደረጉ ነበር ያደርጉ ነበር። መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ዘወትር እየተገለጣላቸው ይባርካቸው ቃል ኪዳንም ይሰጣቸው ነበር። በጸሎታቸውም አጋንንትን ያስወጣሉ፣ ድውያን ይፈውሳሉ፣ እውራን ያበራሉ፣ ሙታንን ያስነሳሉ። ለእያንዳንዳቸውም የሃይማኖትን ኃይል አሳዩ። ከእነርሱም መካከል ተራራ ያፈለሷሉ በሐይሩን ከፍለው ደረቅ መንገድ ያደረጉ አሉ። ጥዋት ዘርተው ማታ ሰብስበው የሚያጭዱ አሉ። ይኸውም የስንዴውን ነዶ በግራር ዛፍ ላይ አበራይተው የዛፉን ቅጠል ሳይረግፍ በሬዎቹም ላይ ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ያደረጉ አሉ። ወዲያውኑ ስንዴውን ለመገበሪያ ሰይመው ለዘጠኝ ሰዓት መስዋዕት ቁርባን ያደረሱ አሉ። በአለት ድንጋይ ላይ የወይራ ተክል ተክለው በዚያ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልፍለው እንጨቱን እንደ አንድ ደው ሰዓቱም ፍህም ከወጣ በኋላ ፍህሙን በቀጭን ሻሽ ፍህሙን በቀጭን ሻሽ ወስደው ለዘጠኝ ሰዓት የቅዳሴ ማዕጠንት ያደረሱ አሉ። ለቤተ ክርስቲያንም አገልግሎት የሚውልና ስርዓተ ቁርባ ማከናወኛ የሚሆን ውሃን ሳይፈስ በወንፊት የሚቀዱ አሉ። ከእነርሱም አንዱ ባረፈ ጊዜ የሥጋው ስርዓት ግንዘት በመላእክት እጅ የተከናወነ አለ። ይልቁንም ቁመቱና ርዝመቱ ከታላላ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ስጋውን በክብር ተቀብሎ በተራራ ጫፍ ላይ እስኪያሳር እስከ ዛሬ ድረስ ፈጽሞ ሳይነቃነቅ ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት ጥበበኛ እንደሳለው ስዕል በድንጋይ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ አስሩ እጆቻቸው ጣቶቻቸው አስሩ የእግሮቻቸው ጣቶች እንደ ፋና የሚያበሩም እንደ መብረቅም የሚያብለጨልጩበት ጊዜ አለ። ከነርሱም ውስጥ አምስት ክንድ ቁመት ብቻ ያለው ከመቃብር ያልተሻለች ትንሽ የድንጋይ ዋሻ ቆፍሮ በእርሷ ውስጥ በመኖር በውስጧ ሳይቀመጥ ሳይተኛ በግሩቅ ቦር አርባ አምስት ዓመታት የጸለያለ። እናንተ ቅዱሳን ሆይ የነገሥታት ልጆች ስትሆኑ ላባችሁን እያንጠፈጠፋችሁ በዱር በገደል መንከራተታችሁ በቀተሮም በቀበሮም ጉድጓድ መቀመጣችሁ የምትለብሱት ሳታጡ በወርቅ ያሸበረቁ ውድ አልባሳት ያላችሁ ሲሆኑ በብርድ በቁር መራቆታችሁ ምንኛ ድንቅ ነው። የምትበሉት የምትጠጡት ሳታጡ የነገሥታት ልጆች ሆኑ መራ መጠማታችሁ እንደምን ያለ ነው። ከእነርሱም ቅዱሳን ከእነዚህም ቅዱሳን አገራችን ኢትዮጵያ ያላንዳች አዋሪያ ስብከት አስቀንድባ በክርስቶስ እንዳመነችና በዚህም ምክንያት የልልናዋ ታሪክ ለዓለም ለማሳወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደት ሀገር ተቀደሰች። በውስጧን በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። መዓዛ ትምህርታቸውና ታምራታቸው በሁሉም አውራጃ ተሰራጨ። የእምነቷ መሰረትም አጸኑ። ከጻድቁ አባታችን ገሪማ ረዴር በረከት ይክፈለን፣ ከተሳቱ ቅዱሳንም በምልጃቸው ይቅር ይበለን። በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዳግመኛም በዚች ቀን ሰኔ 17 ቀን ጻድቅ አባላት ጽኑ የረፍቱ መታሰቢያ ነው። ከአባህር ያቆስ ሀገር ከብህንሳ የተገኘ ታላቅ አባት ነው። በጎልማሳነቱ ወቅት ነብሱን ሊያድናት የሚሻይ ጣላት ነብሱን ስለ እኔ ጣላት ሚያገኛታል የሚለውን የጌታችን የወንጌልን ቃል በሰማ ጊዜ ልቡ በእግዚአብሔር ፍቅር ነደደ። ቅዱስ ቁርባንን ተቀብሎ እስዋት ወደምትባል ገዳም ገቶ በጾም በጸሎት እየተጋደለ መኖር ጀመረ። ሰባት ሰባት ቀንም ይጾም ጀመር። የታዘዘ መልአክም ተገለጠለትና ወደ አባ ኤስድሮስ ዘንድ ሂዶ የመንኩስና ልብስ ይለብስ ዘንድ አዘዘው። ሂዶም በአባ ኤስድሮስ እጅ መነኩሶ መነኩሶ ተጋድሎን ቀጠለ። መምህራኑም አስፈቅዶ መምህሩንም አስፈቅዶ ወጥቶ ብቻውን መጋደል ጀመረ። በአቅራቢያውም አንድ ገዳም ነበርና አንድ ቀን በአበምኔቱ ታሞ ለሞት ደርሶ አገኘው። መነኮሳቱም ዙሪያውን ከበው ሲያለቅሶ አገኛቸው። እንዲሁም የሰይጣን ሰራዊትም አበምኔቱን ከበውት ደስ ሲሰኙ አያቸውና ደንግጦ እንዲህ አለው፣ አባቴ ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም አበምኔቱን መነኮሳቱን ከእርሱ እንዲያርቁ ካደረገ በኋላ የሰራውን በደሉን እንዲህ ብሎ ነገረው። እኔ ካሁን በፊት ማንም ያልሰረውን ኃጢአት ሰርቻለሁና፣ አባቴ ወይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድኩ። ኤጲስቆጶስም ቅስና ሹሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። ለጠላሁትም በቁርባን መስዋዕት በውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑ በወዳ ውስጥ ገደልኩት። ኃጢአቴ ብዙ ነውና ተነግሮ አያልቅም። ከበጎ ሥራ ምንም ምንም የሠራሁት የለኝም። ነገር ግን በጸሎት አትርሳኝ ከዚህ በኻላፊው ዓለም መውጫዬ ደርሷልና ብሎ ለአባለት እጹን ነገረው። ወዲያውም በክፉ አሟሟቴያች ነፍስ ሞተች ሞተ። ነፍሱም ከአጋንንት አጋንንት ሲቀብሏትና በየራሱ በሆነ ስቃይ ሲያሰቃዩዋት አባለት እጹን ተመለከተ። በዚህም ጊዜ አባለት እጹን የመረረ ልቅሶን አለቀሰ። ከዚህ በኋላ አባለት ስለ ወዳጁን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አስቦ፣ ስለዚህ ሀጥ ሰው ነፍስ ወደ ጌታችን እየለመነ አምስት ጊዜ እስከሚሞት ሰውነቱን ሊያሰቃየው ጀመረ። የመላእክት አለቃ ቅዱስ ሚካኤል መጥቶ አስነሳውና እንዲህ አለው፦ ስለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔርም እውነት ፈራጅ ስለሆነ በደሉ አይሰራይለትም አለው። አባ ለትጹን ግን መሐሪ፣ ይቅር ባይ ወደ ሆነ እግዚአብሔር ስለዚህ አጣተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ጌታችን መጥቶ በባህሩ ዳር ተቀመጠና ከባህሩ ውስጥ አውጥቶ ከሞት ያደነው ዘንድ ሚካኤልን አዘዘው። ቅዱስ ሚካኤልም አባ ለትጹን ከባህር አውጥቶ ከሞት አደነው፣ ቤታቸው ፊት ለፊት አቆመው። ጌታችን አውጥቶ ከሞት አድኖ ቤታችን ፊት አቆመው ከጌታችን ፊት አቆመው። ክብር ይግባውና ጌታችንም የመረጥኩህ ሁለት ጽኑ ሆይ ኃጢአቱ እጅግ ብዙ ስለሆነ በደሉም ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ሰው እባክህ አትለምነኝ፣ ብዙ ጊዜ ነፍስ ለምን ትገርላለህ አለው። አባለት ጽኑም እንዲህ አለ ማሐሪና ይቅርባ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ ለምንህ አለው። ያለዚያ ግን የእኔንም ነብስ ከእርሱ ጋር ወደ ሥቃይ ውሰዳት ብሎ ጌታችንን ለመነው። ከዚህ በኋላ ጌታችን የዚያን ሀጥ ነብስ ያመጧት ዘንድ ሚካኤልን ያመጣት ዘንድ ሚካኤልን አዘዘውና ያችን ነብስ አመጣት። ጌታችንም በከበሩ እጆቹ ዳሰሳትና እንዳልተፈጠረች አደረጋት። ትቢያ አመድ አደረጋት። ወዲያውን ይህች ነብስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ ጌታችን። አባለት እጽኑም ስለ ይቅርታውና ስለ ቸርነቱ ገናንነት መድኃኒታችን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጹኑን የመረጥኩ ለትጹኑ ሆይ በእውነት እነግርሃለሁ አለው። መታሰቢያ ለሚያደርግ ሁሉ በስምህ መባ ለሚያስገባ፣ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተንም ለሚያለብስ፣ ደሃንም ለሚጎበኝ፣ ገድልህን ለሚያጽፍ እኔ ሁሉንም ኃጢአት ይቅር እለዋለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። የምልቃ ኪዳን ሰጥቶ ወደ ሰማይ አረገ። አባ ለትጹንም እጅግ ደስ ብሎት ወደ በዓቱ በመለሰ ብዙ ከተጋደለ በኋላ ገድሉን ፈጽሞ ሰኔ 17 ቀን በሰላም አረፈ። የዚህ ክብር ጻድቅ ረድኤቱ በረከቱ በሁላችን ላይ እጽፍ ድርብ ሆኖ ይደር አሜን። ዳግመኛ በዚች ዕለት ሰኔ 17 ቀን ባሕታዊ አባለት እጽን መታሰቢያው ነው። በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ ሲኖር ቀንና ሌሊት ያለቅስ ነበር። ከሰው ጋር ሳይነጋገር ብዙ ዘመን ከኖረ በኋላ ሰይጣን የሚያስቅ ነገርን፣ ጨዋታን እያመጣ ይፈትነው ጀመር። ነገር ግን አባ ጰላሞን የጌታችንን መከራ እያሰበ የተክዝ ያለቅስ ነበር። ሰይጣንም በዚህ ተቆጥቶ አንበሳ የሚ አንበሳ ሚዳቋን እንደሚያድን አባ ጰላሞንን ያድነው ነበር። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ወደ ገቢያ ሲጓዝ ሰይጣን ጎዳዳውን አሳተው፣ ልቡንም መሰጠው እንጂ የሚያደርገውን ያውቅ ዘንድ አልተወው። ከሰባት ቀኖች በኋላ አባ ጰላሞን ከረሃብና ከውሃ ጥም የተነሳ ከመሬት ላይ ወደቀ፣ ለሞትም የደረሰ ሆነ። ሰውን ወዳድ የሆነ ጌታችንም እንዲጠፋ አልተወብና፣ ሰይጣንን ከእርሱ አርቆ አሳደደው። አባ ጰላሞንም በእርሱ ላይ የሆነውን ባወቀ ጊዜ ወደ ጌታችን ጩኾ ወዲያው ጮኸ። ወዲያው ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራ አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እዚህ መጀመሪያ ላይ እያነበብናቸው አባ ለትጹን ማለት ነው። ሰው ታገኛለህ። እርሱ ስለ ስሜ ብዙ መከራ የተቀበለ ነው። ያደረከውን ሁሉ ያደረከውን ሁሉ ያደረከውንም ሁሉ፣ ሰይጣንም እንዴት እንዳሳተህ ንገረው። እርሱ አጥያት እስኪሰረይ ስለ አንተ ይጸልያልና የሚል ቃል ሰማ። አባ ጰላሞንም እየጸለየ ቃል ወዳመለከተው ወደ አባ ለትጹን በዓት ደረሰ። እንግዲህ ጌታችን ቀጥታ መማር ይችላል አደለ ግን ምን አለው ወደ አባለት እጹን ሂድ አለው። ይህ እንግዲህ የቅዱሳንን አማላጅነት የጸጋቸውን ብዛት ለመግለጽ ነው ማለት ነው። አባ ጰላሞንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውን መጥተው ከጸሎት በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሰይጣን በፈተነውና እንደጣለው ጣለው ለአባለት እጹን ይነግረው ጀመር። እንዲህም አለው፤ በአንዲት እለት የእጅ እስራኤል ለመሸድ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒት የሚሆነኝ ጌታ ኢየሱስ ክርስቶስን ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉስ ከተማ የታነጸች ውሃና ተክሎቿ መልካም ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸጥ ሳስብ በኋላ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ስራን እኔ እገዛሃለሁ ብላኝ ወደ አዳራሽ አስገባችኝ። እንቅቦቹም ከላይ አውርዳ አኖረች። እንግዲህ ሰይጣን ነው በመታቴን ሁሉም ነገር የሚያደርገው ማለት ነው እግሮቹንም አጠበችኝ። አሽከሮቿንም ምግብ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋር ምበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰክረን ስንጫወትም አሽከሮቿ ሁሉ ወጡና ሁለታችን ብቻችን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርም መላእክቶችን ቢሆን እግዚአብሔርም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሱ ጋር እንደሚተኛ ከእርሷ ጋር እንደሚተኛ ሆኑ። ከዚህ በኋላ በነቀው ጊዜ ብመለከት ብድብ ነገር አላገኘሁም። ሴትየዋም ቤትም አይድም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁት። ምንም እንዳልበላና እንዳልጠጣ ሰው ሆንኩ። እጅግም አለቀኩ። ሰይጣንም በሩቁ ቆሞ መጻተኛ ጠላሙን ሆይ ወዮልህ፣ እንደ ወፍ ላጥምድህ ባንተ ላይ በርትቻለሁና እያለ ሲዘባበትብኝ አየሁ። ነገሩም ሰምቼ በመስቀል ምልክት በላይ አማተው ከዚህ ከኔም ሸሸ። አሁንም አባቴ የለትጽን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ አለው። ቅዱስ አባ ጳላሞን ማይዞ እግዚአብሔር ኃጢአትን ይቅር እንደሚል አምናለሁ ብሎ አጽናናው። ከዚህ በኋላ ተነስቶ ሶስት መዓልትና ሶስት ሌሊት ጸለየ። ወደ እርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታምና። ጣላሞንም የሰራውን ኃጢያት በራሱ በሰይጣን ላይ አደረግኩ። የጣላሞንም ኃጢያት ብቻ አይደለም፣ ነገር ግን የምፈትናቸው ሰዎች ሁሉ ኃጢያታቸውን በሰይጣን በራሱ ላይ እመልስበታለሁ፣ ወይም እመልሳለሁ አለው። ከዚህ በኋላ አባ ጣላሞን ከአባ ዕለት እጹም በረከት ተቀብሎ እግዚአብሔርን እያመሰገነ ወደ ባዕቱ ሄደ። ተጋድሎውን ፈጽሞ በዚህ ችለት በሰላም አረፈ። ረድኤቱ በረከቱ በሁላችን ላይ እጽፍ ድርብ ሆኖ ይደር። እንግዲህ ጸላዬ ሰናይ ተመልከቱ እንግዲህ አባጣላሙን በዚህ ቅድስና ላይ ሆነው መጨረሻ ላይ ግን በምህታት ይሄ መተት በምንለው ነገር ራሱን ሰውሩ ምን ያህል እንዳሳሳታቸው። ስለዚህ ብዙ ጊዜ አሁን በዚህ ዓለም ሆነ ሰው ሲፈት እንዴት ይደርስብኛል እንዴት እንዲሆናለው ጸላይ ሰናይ በፍቃት ያሉ ሰዎችንም ቢሆን እንደዚህ አድርጎ ይዋጋቸዋል። ስለዚህ ግን በቅዱሳኑ ኃይል ድል አድርጋው አድርገውታልና፣ ምላካችን እግዚአብሔር የተመሰገነ ይሁን።